እንኳን ወደ ቻናላችን በደህና መጣችሁ። በዚህ ቪዲዮ ስለ ተደጋጋሚ ጽንስ መጨንገፍ ወይም ሪከረንት ፕሬግናንሲ ሎዝ የምናወራ ይሆናል። ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይጀምሩ። ተደጋጋሚ የጽንስ መጨንገፍ ሶስት ወይም ከዚያ በላይ የሆነ የጽንስ መቋረጥ ናቸው። በእኛ ሀገር የጽንስ መጨንገፍ የምንለው 28 ሳምንት ከመሙላቱ በፊት በራሱ ሲቋረጥ ነው። ይህ ችግር አንድ ፐርሰንት የሚሆኑ ሴቶች ላይ ሊከሰት ይችላል። እዚህ በመቀጠል ለተደጋጋሚ ጽንስ መቋረጥ መንስኤ የሚሆኑትን ነገሮች የምናየው ሆነ የክሮሞዞም ወይም ሀብለ በራይ ችግሮች፣ የማህፀን ውስጣዊ ቅርፅን የሚቀይሩ ችግሮች፣ የማህፀን በር መላላት፣ በሽታን የመከላከል ስርዓት ችግሮች፣ ይኸውም የበሽታ መከላከል ስርዓታችን ሰውነታችንን ጤናማ ሴሎች ወይም ህዋሶች የሚያጠቃበት ዲዝዝ ወይም አውቶሚዮን ዲዝዝ የምንለው የተለያዩ የጤና ችግሮች፣ እነዚህም ደንብ ያልተቆጣጠሩት የስኳር ህመም፣ የታይሮይድ ችግር፣ የደም መርጋት ችግር እንዲሁም ሌሎች የሆርሞን ችግሮች እንደ ሃይፐርፕሮዳክቲኒሚያ ያሉትን ያጠቃልላል። የሚችሉ ምርመራዎች ምን ምን ናቸው? ሐኪም ጋ ቀርበው የተለያዩ የታሪክ እንዲሁም አካላዊ ምርመራ ከተደረገሎት በኋላ መንስኤውን ለማወቅ የተለያዩ ምርመራዎች ሊደረግሎት ይችላል። ከእነዚህ መካከል የተለያዩ አይነት የደም ምርመራዎች፣ የአልትራሳውንድ ምርመራ ሂስተሮሳልፒንጎግራፊ የተባለ የማህፀን ውስጣዊ ክፍልንና ቱቦዎችን የሚያሳይ የኤክስሬ ምርመራ፣ ሂስተሮስኮፒ የተባለ ካሜራ ለማየት የሚያስችል ምርመራ፣ የክሮሞዞም ወይም ሀብለበራዊ ምርመራ እንዲሁም ኤምአርአይ እንደ የአስፈላጊነቱ መንስኤውን ለማወቅ ሊደረግሎት ይችላል። እንዴት ይታከማል? መንስኤው ከታወቀና መታከም የሚችል ከሆነ የተለያዩ ህክምናዎች ሊደረግሎት ይችላል። እነዚህም ህክምናዎች የመድኃኒት ህክምና እንዲሁም የተለያዩ የቀዶ ጥገና ህክምናዎች ሊሆኑ ይችላሉ። የተደጋጋሚ ጽንስ ሸንገፍ ያጋጠማቸው ሴቶች የተሳካ እርግዝና የማርገዝ እድላቸው ምን ይመስላል? ከ5 እስከ 75 የሚሆኑ ሴቶች የተሳካ እርግዝና የማርገዝ እንዲሁም ልጅ የመውለድ እድል እንዳላቸው የተለያዩ ጥናቶች አሳይተዋል። ከላይ መንስኤዎቹን እንዳየነው ሁሉንም የፅንስ መጨንገፍ ወይም ውርጃ መከላከል አይቻልም። ነገር ግን አንዳንዶቹን አጋላጭ ሁኔታዎችን ቀድሞ በማስወገድና የተለያዩ እርምጃዎችን በመውሰድ ሊከላከሏቸው ይችላሉ። እነዚህንም መንገዶች ከዚህ በመቀጠል የምንመለከት ይሆናል። እርግዝና ከማቀዶ በፊት የህክምና ባለሙያዎችን ማማከር ክትትል ማድረግ የአደንዛዦች ተጠቃሚ ከሆኑ እነርሱም ማቆም ከሐኪም ትዕዛዞች ማንኛውንም አይነት መድኃኒት አለመውሰድ ወይም ጤና ባለሙያዎችን አማክሮ መውሰድ ይኖርቦታል። በተጨማሪም የሰውነት ክብደትን መቀነስ አስፈላጊ ነው። በዚህ ቪዲዮ ዙሪያ ያላችሁን ማንኛውን ጥያቄዎች እንዲሁም አስተያየቶች ኮሜንት ሴክሽን ላይ አስቀምጡልን። በተጨማሪም የማህፀን ሐኪሞች እንዲሁም የመካንነት ህክምና ሐኪሞችን ማማከር የሚፈልጉ ከሆነ 9394 ላይ ይደውሉ ቸርን